አይ እውነቱን ለመናገር በጣም የሚያስቀና ጓደኝነትን ያላችሁ፣ የምሬን ነው። እውነት የምር ደስ ትላላችሁ። በጣም በጣም ማለት ነው። አይመስለኝም። ሌላ ነገር እየተቀየረ ነው ይመስለኝ፣ ራሱ ሰርፕራይዝ የሚያደርግ ሰው አረ የምር ነው እንዴ? ሰላም ውድነ የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛለን እግዚአብሔር መስገን ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ይብዛ እያለን፣ ዛሬ እንግዲህ ተመልሰን መተናል። እንዴት ነጁ? አለሁልሽ ሁሉ ሰላም ነው። እስኪ በቅድሚያ ቤተሰቦቻችን ሰላም ባያቸው ና ከዛም በኋላ ያው የምናወራውን ያወራል። ሰላም እንዴት ናችሁ? የጆሴ 27 ቤተሰቦች፣ ኦሮዲያ ሚኒ ቤተሰቦች ሆነዋል። ያው ይሄ ግን የኤንዲ ቤተሰቦች ያቸው ያው የኛ ማለት የሱ ናቸው፣ ግን የኤንዲ ቤተሰቦች ያቸው አሃ፣ የኤንዲ ቤተሰቦች ናቸው። ሰላም የኤንዲ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደና ነን። እንደምታዩት ጆሴ አሁን ደና ሆኗል፣ እጁም ተሽሎታል። ተሽሎታ ያው ሰዓት አድርጎበታል። አስቸኩላል ነው፣ ግን አይሰማም ባይ ዘ ወይ ማለት ነው። እሰ ሰዓቱ ትንሽ ከበድ ላልና ግን ያው እንደዚህ አሪፍ ነው። አልተዋልኩም፣ አትሰማም። እግዚአብሔር ይመስገን ሁላችንም ደህና ነን። ሁሉም ነገር አልፎ ለዚህ ሰዓት በቅተናል። እግዚአብሔር ይመስገን። በጣም አሪፍ። ዛሬ በጣም አምሮብሻል። በነገራችን፣ አመሰግናለሁ። በጣም አንተም አምሮብሃል። ምን ብድር መልስ ሆ? ታዲያ እንደ አንተ ይሁንከልሽ እና ቤተሰቦቻችን ያው እሷ እንዳለች ሆኖ ሁሉም ነገር አልፏል፣ እግዚአብሔር ይመስገን፣ ድኛ አለሁ። ይው ሰዓት አርጊ ምናምን እንደፈለግኩ ማንቀሳቀስ እችላለሁ። አሁን ላይ ኖርማ አለኝና በጣም አመሰግናለሁ። በድጋሚ እስከ ዛሬም ያው ልበ ምስጋና አልተለዩችሁም ከኔ ጋር የነበራችሁ በሙሉ እጅግ በጣም ነው የማመሰግነው። ዛሬ ግን የመጣ ነው ከሰላም ጋር በአዲስ ቤት ነው። ከዚህ በፊት መጥታ አታውቅም። በዚህ ቤት ና እስኪ፣ በሰላም ስም እንዲሁም ደግሞ በእኔ ስም ሁላችሁም ኤንዲ ይህን እንቻላል ሁላችሁም እስኪ ሰብስክራይብ እያደረጋችሁ ወደ አርባ ሺህ ለማስገባት ሞክሩ። ሁላችሁም ቪዲዮውን ከመጀመራችሁ በፊት ላይክ እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ። ያው ከዚህ በፊት ብየዋለሁ እኔ ሚቢላንስ ያልነገርኩሽም ግን ከኢንዲ ጋር በጣም ብዙ ነገሮች ናብርን አሳልፈናል። እውነት ለመናገር በጣም አለ አይደለ? በጣም የልብ ጓደኛ የሚባል አይነቶች ማነው ብትሉለን፣ ያሁን እሱ ለእኔ እንደዚ አይነት ሰው ነው። እና በጣም ጥሩ ልጅ ነው። እኔ ካወቅኩ ሰዓት ጀምሮ ስቲል እስካሁን ሰላምዬ፣ እኔና ኢንዲ እንደነገርኩሽ ነው ከሶስት ዓመት በላይ አሁን ወደ አራተኛ ዓመት እየሆነን ነው፣ እውነት ለመናገር በዚህ ዓመት ውስጥ ከእሱ ጋር ብዙ ነገሮችን እንደነገርኩሽ አብረን ብናሳልፍም አብረን እንትን ብንልም ጸባዩ በጣም ጥሩ ልጅ ስለሆነ ግን የሰው ልጅ ስትሆን በትንሽ ነገሩ ሁልትጋጭ ሆነ ትችላለች። የእሱና የእኔ ጸብ ግን እንደ አንዳንዴ እንኳን አልፎ አልፎ በትንሽ ነገር ብንደባበል ብንል ማለት ነው ከአንድ ቀን የዘለለ ጸባይ ይኖረንም እና በጣም ጥሩ ልጅ ነው። እኔ እንጃ እኔ በህይወቴ ካወኳቸው ሰዎች መካከል እሱ አንዱ ስለሆነ በጣም እድለኛ ነኝ ብዬ አስባለሁኝ ና ቤተሰቦች ያው የፈጣሪ ወደ እናንተን ሲወድ የሚሰጣችሁ ሰው ነው እና ለሁላችሁም በቃ የሆነ የልብ ጓደኛ የሆነ ጨነቀ ስትሉ የምታማክሩት፣ ከፋ ስትሉ የምታማክሩት ሰው ያው ፈጣሪ ይስጣችሁ በዚሁ አጋጣሚ። እና እስኪ አንድ ጥያቄ አንቺ መጠየቅ ግን እፈልጋለሁ። ኤንዲንግ ካወቅሽ አሁን ኦልሬዲ በቀናቶች ቢሆንም በዚህ አጭር ጊዜ ውስጥ ምን አይነት ልጅ እንደሆነ ተረዳሽበት? እስኪ ትንሽ ከቻልሽ ማውራት የምችው ነገር ካለ ማለት ነው። በእርግጥ እንዴት ነው መሰለክቶ የሰው ልጅ እንደዚህ ቶሎ ብለህ የምታውቀው አይነት እንትን አይደለም እና ቶሎ ብለህም ማመስገንም የለብህም ግን፣ እንዴት ነው፣ እስካሁን እንዳየሁት ከሆነ ማለት ለእኔም እስካሁን አብረን ባሳለፍናቸው ጥቂት ቀናት ቢሆኑ ጥሩ ነው። ለኔ፣ ለአንተ ደግሞ በጣም ጥሩ ማለት ነው። እንዴት ነው ከጎንህ አልተለየም፣ ሲንከባከብህ ነበረ። የሆነ ነገር ስናስብ እሱን ነው የምናማክረው ምናምን። ብቻ የምር እንዳየሁት ከሆነ በጣም ጥሩ ልጅ ነው። እንዴት ነው መልካም ጓደኛ ነው። እውነት ለመናገር እንዲህ በጣም መልካም ጓደኛ ነው። እስኪ ስለዚህ፣ እስኪ በአንቺ ስም ሰብስክራይብ አድርጉት ያቸው ሰብስክራይብ አድርጉት። ስለዚህ ወደ ዛሬ እዚህ አንቺንም እንድትመጭ ያደረግኩት ከአንቺ ጋር የሚያወራዎች ለሱ ትንሽን ብትሆን ያው የሰው ልጅ እንደነገር ናቸው። የስጦታ ትንሽ የለውም አውርቼሻለሁ፣ በስልክ ሀሳቡም ተስማምተሻል። ስለዚህ ዛሬ ጠራዎች እንዳወራንበት ነው። ስጦታው ደግሞ ያው ያወራን ስጦታ ነው የተገዛለት። ና እሱን ስጦታ ልንሰጠው ነው እዚህ የተገኘ ነው። ደስ ይልሻል። ጥያቄ ያለው ስለዚህ ውድ ወይ ቤተሰቦቻችን፣ ጓደኝነትን ለማጠናከር የሰው ልጅ አብሮ ሲኖር አፕሪሺት መደራረግ አለበት። ጥሩ ነገር ሲሰራ ጥሩ አድርገሃል፣ የሆነ ነገር ሲሆን፣ በቃ በዚህ በትንሹ የሆነ ሰው ማለት ነው ወደናንተ ሲመጣ በቻላችሁት መጠን ጥሩ ነገር መስጠት መቻል አለባቸው፣ ለጓደኛችሁ ማለት ነው። በቃ የሆነ አምሮበት ሲመጣ እንዴ ዛሬ በጣም አምሮባል ምናምን ማለት ይሄ በጣም ደስ የሚል ሀሳብ ነው። ገብትሻል? ሰውን አፕሪሼት ማድረግ በቻል ነው መጠን መርዳት ካለብን መርዳት፣ አፕሪሼት ማድረግ ካለብን በቃ። ይሄ ትንሽ ነገር መስሎ ሊታየን ይችላል፣ እኛ ግን በጣም ትልቅ ነገር ነው። እና ሁላችሁም በቻላችሁት መጠን ከቅርብ ያለውን ሰው እንዳይርቅባችሁ ወይም ደግሞ ለእናንተ ጥሩ አመለካከት እንዲኖረው እናንተ ናችሁ እናንተ የምትሰጡት ነገር ነው ምላሽ የሚኖረውና በቻላችሁት መጠን እንደዛ ለመሆን ሞክሩ። እኛም እየሞከርን ነው፣ አይደለም? ስለዚህ እስኪ የኢንዲ ስጦታ እናሳያችሁ። የስጦታ ትንሽ የለውም በሚለው ነው እንጂ ያው ትልቅ ነገር ሆኖ አይደለም። ግን በቃ ምን ያክል አንዳንድ ጊዜ ስጦታ ስትሰጡ ለዛ ሰው ሪስፔክት ነው፣ ምን ያክል ክብር እንዳላችሁ፣ ምን ያክል ፍቅር እንዳላችሁ ማሳወቂያ ነው እንጂ ያ ነገር ጠቀሞ ይጎዳዋል፣ ይጠቅመዋል፣ ምን ይለዋል ተብሎ አይደለም ብቻ ጥሩ ነው እንደዚህ የምትወዱትን ሰው በቻላችሁት መጠን ማስደሰት ጥሩ ነው ብዬ አስባለሁኝና፣ ስለዚህ ኤንጂን ጠርችኋለሁ። ቅድም ደውዬለት አለው፣ ይመጣል። እስከዛ ግነኛ ስጡተው እናሳያችሁ በነገራችን ላይ አንቺም እኮ አላየሽውም፣ ስጦታውም አሁን ነው። ጓጉቻለሁ ማለት ነው። ስልክት ከብቶ በጣም በሀሳቡ ተስማማሽ እንጂ አላየሽውም ስጦታው። ስለዚህ አብረሽ ብታይ ይሻልሻል ወይስ ቀድሜ ላሳይሽ? ከቤተሰቦቻችን ጋር አብረን አንድ ላይ ይሻላል። እሺ፣ ስለዚህ ወደ ቤተሰቦቻችን ኤንዲ እስከሚመጣ እንጠብቀዋለን ማለት ነው። ደውዬለት አለሁኝ። እንግዲህ ሲመጣ ደስ የሚለው ይመስለኛል እውነት ለመናገር አደራ እንዳታሳይ ምናምን። ሌላ ነገራት ምስልሽ እንደዚህ ያዣ አልታችሁ። ስለዚህ እንጠብቆ ወደ እዛ ምናምን የሆነ ጋር ቁጭ እንበላ አይሻልም? ከምንቆም አልሰጥም ምናምን እንዳትይ በኋላ እና እዚህ ጋር ተደብቀው እንዴ? ተደብቀውና ልክ ከዛ በኋላ እቃው ነው አምጪው ስለኝ ያው ሲል አምጣልኝ። የምር እውነት ያስታውቃል። እሺ በቃ ስለዚህ ነው እዚህ ቦታ እንቀይር ነይ። አረ እንዲህ ማለት ነው እንዴ ሪላክስ እንዲ ሪላክስ ምን ማለት እንድታቀልስ ግን አድክሞኝ ወንድም ሰው ብራዘር አማነሽ ምንድን ነው? በቅድሚያ እንኳን ደህና መጣህ፣ እንኳን ደህና ቆያችሁ። ቤተሰቦች እስኪ ሰሰላም በላጭ አሰላም አሌይኩም ውድና የተከበራችሁ የጆሲያ ሰባት ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን፣ አልሐምዱሊላ። በያላችሁበት ያለም ዳርቻ ሰላማችሁ ይብዛ፣ ይጠበቅልኝ ይላለው ሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን ሙስሊሞች፣ ክርስቲያኖች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን አልሐምዱሊላ። በነገራችን ላይ የጁስ የያሰባ ቤተሰቦች ሲል ዝም ያልኩት አውቄ ነው። ምክንያቱም የእሱ ማለት የኔ ናችሁ የኔ ማለት የእሱ ናችሁ ብዬ ስላሰብኩ እንግዲህ ቤተሰቦቻችን እንዲህ መጥቷል። እንግዲህ እንዲ አሁን ከዛ በፊት ያው እየነገርኳቸው ነበረ ስለኔና ስለአንተ ጓደኝነት ምናምን ከዚህ በፊት ማወርተነዋል። እስኪ ትንሽ ማለት የምትፈልገው ነገር ካለ እኔ ሙሉን ስለተናገርኩ ያው ድጋሚ ብናገር ያው ወሬ መደጋገም ነው የሚሆንብኝና፣ እስኪ የምትናገረው ነገር ካለ ድሉል ውስጥ ግን እኮ ይሄን ነገር እኔ ነበርኩ ኮማት ስቲ ስለ ጆሲ ምን ትላለህ፣ ስለ ኢንዲ ምን ትላለህ? ግን ማለት የነበረብኝ እኮ እኔ እኔ መሀል ቆሜ እናንተ ተቀፋፈል እሺ ብቻ በል እሺ። እድሉን ከምን ነብሽ? አይ እውነት በል እውነት በቃ እኮ እስኪ ስለ እንዲ ምን ትላለ? እሺ እንኳን ደና መጣሽ፣ ደና ቁሽ። ቅድም ስለአንተ የምሩ ለምን ነገር እየተናገረ ነበር፣ ለፋሚሊዎችም ለኔም እየነገረን ነበረ። እና ትንሽ ጊዜ ቆያችሁ ነበር የመሰለኝ እውነቱን ለምን ነገር አንድ አመት ተኩል ከዚህ የበለጠ በጓደኝነት የቆያችሁ አልመሰለኝም፣ እና ስለአንተ የሆነ ነገር ብሎ ነበረ እና እስኪ አንተም ትንሽ ስለ ጆሲ ስለ ጓደኝነታችሁ ትንሽ ነገር። እሺ እንኳን ደስ አለሽ ለዚህ ትምህርት ላይ ካላልኩኝ ብሎ ሰው እንደዚህ ገግሞ ሲወስድ እኔ ሳይ የመጀመሪያ። እሺ ግን ደስ ይላል በጣም በዚህ ልክ እንደዚህ መላመድ ምናምን ነገር በጣም ደስ ይላል። ግን ደግሞ ዛሬ የሚያሳዝን ነገር ለምን አለግራችሁ እኔና ጆሲ ያለፈ የሕይወት ታሪካችንን ያወራንበት ዩቱብ ቻናል ተሽጧል እና ሲሸጥ ጊዜ ዩቱቡን የወሰደው ሰውዬው የተፖሰቱ ቪዲዮዎችን አላጠፋቸውም ብሎ ነበረ ግን ሰዝን ሁኔታ አጥፍተዋል። የኔና ያንትን ታሪክ 30 ምናምን ሺ ሰው ብቻ ነው ያየው እንጂ ከዛ በኋላ ጠፍተዋል እና ያው እስቲ ብቻ ግን እዛ ቪዲዮውን በዛኛው በተሸጠ ዩቱብ ቻናል ያንን የኔና የጁስን ታሪክ ላለ ማታውቁት እንደውም ዝም ብዬ ትንሽ ልንገራችሁ ማለት ጆሲ ማለት ካወቅኩት ወደ አራት ዓመት ምናምን ይሆናል መሰለኝ እንደዛ አካባቢ ነው እና እና ስንተዋወቅ ጊዜ በቃ ሁሉ ነገራችን ዜሮ ላይ ሆኖ የተዋወቅ ነው። በዛ መሀል ያው ቲክቶክ ምናምን ጀመርን። ቲክቶክ ከዜሮ ተነስተን እሱ አሁን ምናምን እኔ ወደ አራት መቶ ሺህ ምናምን ፖሎ ምናምን ነገር አደግን። ያው ስናድግ ጊዜ እየተደጋገፍን የመጣ ነው። እኔ ቀርጸዋለሁ እሱ ይቀርጸኛል ምናምን ነገር እና ቆርቆሮ ቤት ነበረ ምንኖረው ሁለት ሶስት መቶ ብር ያለበለማት፣ ይኸው ባለፈው ቪዲዮ ስንሰራ ጊዜ ወስደ እናሳያቸዋለን ብለን የዛን ያልፈረሰን ነበረ። አሁን ፈረሰ። ግን ቦሊያ ተስ አካባቢ ነው የሚገኘው። ና ቆርቆሮ ቤት ነበረ። ከዛ በኋላ እንዲህ፣ አሁን ለምሳሌ ሱሪሽን እንዲህ ወደ ታች ነው እንጂ ማድረግ ያለብሽ፣ እንዲህ ካደረግሽ ትወጫለሽ ከቤቱ። እና በጣም የሚገርመኝ የሆነ ገጠመኛለሁ። እና የሆኑ ጀለሶቻችን መጡ ምናምን፣ እኛን የሚያውቁ ምናምን፣ የሀፍታም ልጅ ምናምን ቀዋት ነው የምንመስላቸው። ምክንያቱም ባንበላ ነው እንጂ የምንፈርከውን ምናምን ፍርክ ብለን አምሮብን ነው የምንውለው። ሰፈሪያቸው የት ነው ሲባል ቦሌ ነው። እና ግን ደግሞ ቤት ስንወስዳቸው ጊዜ የጠበቁትና ያገኙት በጣም ነው የሚገናኙ። የሆነች ቆርቆሮ ቤት ናት፣ የሆነ ቪላ ቤት ነው። እዛ የምግብ እቃ ከዛ ቆርቆሮ ቤት ወሰድ ናቸው። ቆርቆሮ ቤቷ ደግሞ ማለት ነው እዚች ጋ ፍራሽ አለች፣ ወደዚህ ኪችን አለች፣ ሽ ስቶፍ ናት፣ ወደዚህ ኬሽ ልብ ማስቀመጫ ያለችው እና በጣም ጠባብ ክፍል ነች። ግን እሱ ሳይሆን የሚገርመው ከዛ ዋልንና ከመሸ በኋላ ለምን እስኪ ወደ ውጭ ወተን ራታን በላ ምናምን ስንላቸው እንዴ፣ እስካሁን ቤት ውስጥ ነበረን? እንዴ አለው። ምክንያቱም በጣም ክፍት ቆርቆሮ ሆኖ ራሱ ክፍት ክፍት አለ፣ መደበሪያ ነው። እንትኑ ዝናብ ያፈሰል፣ በዚህ እና ዝናብ ችግር ማለት ነው። እስኪያባራ ከዛ ሲያባራ በቃ አለቀ የእንቅልፍት በዚህ የሰው ልጅ ደስተኛ የሚያደርገው ማለት ነው ገንዘብ አይደለም፣ ውስጥ ያለው መልካም ስነ ምግባር ውስጥ ያለው ለሰዎች ያለው ጥሩ አመለካከት ነው። ማለትም እኛ አሁን እዛ ቤት ውስጥ ደስተኛ ሆነን ለአራት የምናድርባቸው ጊዜያቶች ነበሩ። ለአራት አንድ ፍራሽ ነው ያለው፣ ሜትር ከ እንትን አንድ ሜትር ፍራሽ ላይ ለአራት እናድራለን ምናምን ነገር በአስመራ ድርድር ነው የሚባለው። እና እንደዛ ምናምን ነገር ብዙ ነገር አሳልፈናል። ይህን ነገር የደገምኩት ያኛው ዩቱብ ቻናል ላይ ቪዲዮ ስለጠፋ ነው። እና አሁን ደግሞ ከዛ አልፈን አድገን ሶስት ሺ ብር ስንት ገባ፣ ሰላሳ አራት ሺ ምናምን ነው እና ሶስት ሺ ብር የምንከፍልበት ቤት ወጥተን ፈጣሪ ረድቶ የተሻለ ስራ መስራት ጀምረን ሁለ ሺ ብር ቤት ተመክራ ደርሰን እናእና እና በጣም ብዙ መስዋዕቶች ተከፋፍለናል። እኔ ናሱ በጣም ብዙ ማይረሱ የጓደኝነት ጊዜያቶችን አሳልፈናል። በቃ ማለት ብዙ ማለት በጣም የሚያስቸግሩ ጊዜያቶች ምናምን ለምሳሌ ሰላሳ ብር ምናምን ምግብ እንበላለን። ምናምን ነገር ሸራ ቤቶች አሁን ላይ ፈርሰዋል። ምናምን መንገድ ዳር ያሉት እንደሚጣፍጠኝ የሆነ ማህበራዊ ህይወት ያለበት ቦታ በዚህ ምግቡ ነው የሚጣፍጠው። እዛ ጋር እየበላ ና እንብላ ይልሻል። ትልቅ ሆቴል ገብተሽ እንደዚ አይነት ነገር እንዴ መርዝ ጨምሮበት ነው። እና ብዙ ነገሮችን አሳልፈናል። እኔ ስላወቅኩት ደስ የሚለኝ የማከብረው ወደ ጓደኛ ነው። እሱ የሆነ የተሻለ ደረጃ ሲደርስ በጣም ደስ ይለኛል። በጣም ደግሞ ኮራለኝ። የኔ ጓደኛ ስለሆነ የሆነ ቦታ ደርሶ ሳይሆን ከፍ ሲል ምናምን ነገር እና ስለ ስለሱ አወራ ካልሽኝ ሁለቀም ምናምን ሊሆን ነው፣ ቪዲዮ ምናምን ሊበላሽ ነው። ስለዚህ እንኪ እንደለመድ ይህን እድል ከምን እንዲህ ብለው አሁን ረብ ነው ልታደሞ አለፈኝ። አይ እውነቱን ለመናገር በጣም የሚያስቀና ጓደኝነት ነው ያላችሁ። የምሬኝ ነው እውነት። የምር ደስ ትላላችሁ። በጣም በጣም ማለት ነው። ሰላም ባለፈ ቪዲዮ ላይ መላጣ የምር አለማረበትም። አንተ ላንተ ነገር አለ። ፕራንክ ነው አልወድም። ሰላም አትወድም እኔ አልፈቅድለትም። ይሁን ብሉ። ስለዚህ ሰላምዬ ፕራንክ አትወጂም አይደለ? በቃ ፕራንክ ያልሆነውን ነገር የኤንዲን ሰርፕራይዝ አምጭለት። ኤንዲ እዚህ ጋር እንደዚህ እንደዚህ ነገር ይሄንን ሰርፕራይዝ ስናዘጋጅለት ከእኔ ብቻ አይደለም፣ ሰላም ጋብር ነበር ያዘጋጀንልኝ። ስለዚህ ምንም ነገር የስጦታ ትንሽ የለውም ባይዘው፣ ካልሲም ይኑረው ምንም የሚኖረው ዋናው ማስቡ ነው ብዬ ነው። ማስቡ አይደለ። ምን ታስባለህ በዚህ ሐሳብ? እኔ ፕራንክ ነው ነው ማስቡ እንዴ! ከፕራንኩ ጣ ሁሉም ሰው እንዳንተ አይደለም። በቃ እኛውን ፕራንክ ትተናል። አንተም ኦሬዲ ተታል። ሳይም ትንሽ አደከምከን። ከዛም በኋላ ሁሉም ነገር ለበጎ ነበር የሆነው። ብቻ አልፏል አይደለ? ስለዚህ ሰላምዬ እስኪ ሰርፕራይዝ ሙቅ ሙቅ የተር ቆይ እንጂ አይነ ሊጨፍንላ አረ አረ ተው፣ ችግር የለም አንቺ። ይህ ልጅ እንደኛ በግ እየጠበቀ እንዳይሆን። ሰላም እስኪ እኔ ዛሬ አይቼ ከአሁን በኋላ ላይ የሚመጡት እንዲዎች የምትታመኝ ሰው ከሆንሽ አምንሻለሁ፣ ካልሆነ ስለዚህ ሰላም በቃ ታማኝነትሽን አስመስክሪ። አንተ ብታሳዩሽ ምንድነው? ምን አድርገህ ነው የምትለኝ? ጆሲን አይኑ ያስጨፍነ ይለ እንዳትጨፍን። አንተም እንደሱ በስንት ስላት ጨፍን፣ የሆነ አታምንንም አሁንም ግን

ራሱን ሰርፕራይዝ የሚያደርግ ኧረ የምር ነው። ማለት እኔ ማለት ነው እንትን እያልኩ ያለሁት እንዲህ ምናምን እያልኩ ያለሁት እራሴን ሰርፕራይዝ ላደርግ ሳይሆን ለመልካም ጓደኝነት ይሄ ደግሞ ማን ነው? እውነት ነው ብላችሁ ይዤ ስኪል ነው የኔ አባት። እውነት ነው ይሄ። መንገዱን ጨርቅ ያርግልኝ። አመሰግናለሁኝ። የምር ማለት በመጀመሪያ ደረጃ ስጦታ የሰዎችን ውዴታ ይጨምራል ይባላል። በሁለተኛ ደረጃ ደግሞ የሰጣችሁኝ ስጦታ በጣም ትልቅ ስጦታ ነው። ማለት የስጦታ ትንሽ የለውም፣ ግን ደግሞ ስጦታውን ትልቅ የሚያደርገው እናንተ ስለሰጣችሁኝ ነው። ማለት በቃ የሆነ ሰው አስቦላችሁ ምናምን ነገር እሱን ላስደስተው ብሎ የሆነ ነገር ይዞ መምጣትና መስጠት በቃ ለእኔ ከምንም በላይ ነው። መስጠቱ ሳይሆን ማሰቡ ለእኔ ከምንም በላይ ነው እና በጣም ነው፣ በጣም ነው ማከብራችሁ። በጣም በቃ ለእናንተ ቃል የለኝም። ያው ሲቃል የለኝም ስለማላውቃት ነው ስለማላውቃት ነው ይቅርታ። አሁንም ማቆ በጣም በቃ አንተን እኔ እንዳይከፋት እና እዚህ ነገር ላይ እሷ ያዋጣችው ነገር ካለ የእሷን በካሽ መስጠት ይችላለሁ እንጂ ከእሷ ስጦታ አልቀበል እና ኦኬ ነው። እሷ ከገንዘብ እስከ ሀሳብ አብራ ብዙ ነገር በጣም ነው ማለት እኔ በቃ አንዳንድ ሰዎችን ማለት ነው በአጭር ጊዜ ያውቃቸው የሆነ አስር አመት ያወቅከው አክል የሚሰማ ሰው እንደዚህ አይነት ነፃነቱ በቃ ምቾት የሚሰጥ ነጻነት የሚሰጥ እና ደግሞ በአስተዋይነቱ እርቆ ሀሳቢነቱ ለሰው ያለው አክብሮ ትህትን ነው። በቃ የምትመኘው አይነት ጓደኛ አግኝቻለሁ ነው በአጭሩ። አይ ደስ ይላል እውነት ለመናገር ሰላምን በጣም ሰላም ስግል ማለፍ አልፈልግም። የምሬ ነው ምለ አብረን ሀሳቡን ነግሬያት እሷ እራሷ ላየችውም ተስማምተን ምን ብለን ደስ ይለዋል። ጥሩ ልጅ ነው ያው በአጭር ጊዜ ቢሆን የሚያወቁት ደስ ይላል። ይሄ ነገር ፍቅርን ያጠነክራል ብላ በሀሳብ የደግፋኝ እዚህ ይሄን ነገር ለአንተ እንድንሰጥ ሆናለች ማለት ነው። በዚሁ አጋጣሚ በጣም ነው ምናምስ እና የመጨረሻ ንግግር የምትናገሩት ካለ ነገር ይዣል ል መሰለኝ ግን ይዣል ይቀማል እንዲህ ስለዚህ ማለት ነው ግን ማለት ዩቱብ ፋሚሊዎቻችን የምሬን ነው ምላችሁ ጆሲ መቶ ሀምሳ ሺህ ያስገቡት እኔ ማምሳሽ ያስገቡኝ እና ደግሞ በጣም ነው የምንወዳችሁ የምናከብራችሁ። ማለት በቃ እኔ አሁን ደስ ሲለን ደስ የሚለው ስናዘን፣ አብሮን የሚያዘን፣ ስንከፋ አብሮን የሚከፋ እንደናንተ አይነት ውድ ፋሚሊዎች ስላፈራው ስላፈራን በጣም ደስ ብሎኛል። ማለት ዩቱብ ማለት እኔ አሁን ለምሳሌ የጀመርኩኝ ሰሞን አይገባኝም ነበረ፣ ሰዎች የዩቱብ ፋሚሊዎች ሲሉ ሲጨነቁ ያላቸውን እውነትም ሐዘንም ደስታም መከፋትም ሲያወሩ፣ ለምንድነው በዚህ ልክ አይተዋወቁም? አንድ ይላሉኝ ግን ቀርበሽ ስታይ የሚሰጡሽ ፍቅር የሚሰጡሽ ማለት ለአንቺ የሚሰጡሽ የሆነ ሀዘናቸው እ የጀመርኩኝ ሰሞን የተሰማኝን ስሜት ነው የነገርኩሽ ያለሁት እና ለካ ልክ ቤት እናትና አባትሽ አሉ የሚጨነቁልሽ የሚያስብልሽ ልክ እንደዛ ናቸው እነሱ እና በጣም እንወዳቸዋለን እናመሰግናቸዋለን። ግን እችን ስጦታ እኔ እነ ጁሴን እስካሁን አላመንኳቸውም። ምክንያቱም እኔ ፕራንክ አደርጋለሁ እንዲ እንዲ እንዲ እንዲ እሺ፣ ሰላም፣ እሱ የሚፈልገውን ተናግሯል። አንቺስ በዚህ አጭር ጊዜ በዚህ በጣት በሚቀጠሩ ቀናቶች የሰጡ ሽን ፍቅር እንዴት ታየዋለሽ? እኒንጃ እውነቱን ለመናገር እጁ ቃል የለኝም። እውነት እንጃ ገብቼ ኮመንት ሳይ እውነት መልካም መልካም አስተያየታቸውን የሰጡኝና እንዴት ነው ቃል የለኝም ለማመስገን። በጣም እናመሰግናለን። ስለዚህ ውድ ቤተሰቦቻችን በዚህ ልክ ተሳክቶልናል። እንግዲህ እኔና ሰላም ይህንን ሰርፕራይዝ ማድረግ ፍላጎታችን ነበረ፣ ከእግዚአብሔር ጋር ተሳክቶልናል። ስለዚህ ሁላችሁንም እንወዳችኋለን፣ እናከብራችኋለን። በቀጣይ ቪዲዮ እንግዲህ በአዲስ ስራ እስከምንመጣላችሁ ሰላማችሁ ይብዛል።